ረ አልሆንልኝም፣ አለ መንፈሴ አልገዛም፣ አለ የጭንቅ አብ ማላጅቱ አንድ ብትኝ ምን አለ ጸሎት ምህላ አቃተኝ። መንፈሴ ለንስሐ ሸፈተ መንጸፈዴን ወደኩኝ፣ ነፍሴ በሃቂያት ሸተተ። እንቢያልኝ ጾም ጸሎት፣ እንቢኛ አልኝ ንስሐ ስጋ መንፈሴ ኮብሎ እየዋኘ ካለ ሙሃ። እረ አንድ በይኝ መቤቴ፣ ወለላይቱ ተማለጂ ጨርሶ ዓለም ሳይነት ቀኝ ከወደኩበት አንሺ ነጭ ነጠላ አጣፍቼ ከቤተ መቅደስ ስወጣ መጽሐፍ ቅዱስ ዘርግቼ ለስብከት መድረክ ስወጣ ልብሰ ተክኖ ለብሼ ንፍቅ ገባሬ ሰናይ ስሆን ጥቅስ በቃሊ ስደረድር ለዜማ ቅኔ ስቀኝ አካሌ እዚህ ሆኖ መንፈሴ እየሸፈተ ነፍሴን በኀጢአት ገንዞ ሥጋዬ ነፍሴን ጎተተ። አላንድ በኝ መብርሃን ወለላይቱ ተማለጂ። ጨርሶ ዓለም ሳይነት ቀኝ ከወደኩበት አንቺ ማለዳ ኪዳን አድርሼ ቅዳሴ ጸሎት ጨርሼ ከቤተ ክርስቲያን ወጥቼ ወደ ስጋ ገበያ ተመልሼ በኀጢአት ባሕር ስዋን የግፍ ዳንኪራ ስረግጥ ውላለሁ። የልጅነት ጸጋዬን አውጥቼ ብክርናዬን ይሸጣለሁ። እዚህ መልአክ መስዬ ላይ በቅድስና በርቶ ውጪ ከክፋት ከፍቼ ኀጢአት በጽድቄ ተተክቶ በሐሜት የሰው ስጋ ስበላ። በወንድሜ ሸር ስሸርብ ሰዋሽ ስቀጥፍ ውጄ ስሰርቅ ሳሽ ሟጠጥ ስሳደር ነጠላ ስለብስ ግን እንደ ቤተ እግዚአብሔር ስገባ ሰአሊ ለነ ቅድስት ስል ያለነሳ አንባ። የመውደቂዬ ጉድጓዱ ጥልቀቱ ወሰንዳርቻ የለው እዝነህ ሊናዬ ላለም እንጂ ለጽድቅ ቦታ የለው። መሐርነ ክርስቶስ እንዳልል ተዘከረነ ፈጣሪ ኀጢአት በደል ያፈነኝ። በአፍረት ነደደ ህሊናዬ፣ ምን ብዬ ለጥራው ጌታዬን? ተዘከረ ነብዬ ስለኔ መገረፉን፣ የመስቀሉን ፍቅር አቃልዬ እንዴት ማረኝ ልበለው? ስለ ሥጋ ጣዕም ተቃጥዬ ምን ብዬ ለጥራው ጌታዬ? አይኔን ወደ ጸፍጸፈ ሰማይ ወደ ሥላሴ መንበር አንስቼ ማየት አቃተኝ፣ ማረኝ ብዬ ለመናገር ለሰው ጻድቅ መስዬ የሃጢያት ጎተራ ሆኛለሁ። እንዴት አባቴ ቀና ብዬ መንበረ ጸባኦትን አባክሽን እናቲ ወለላይቱ እንደ እንደቀና ዘገሊላ ባዶ ማድጋ ይል ከፊቱ እንዳላፍር ከአማኑኤል ጋር ለተጠማ ለተጠማውሻ እንዳዘንሽ ለመጻተኛው ዘኝ አንቺ የቱታን ቱት ረረይ ተልብናቲ ከልጅሽ ከኢየሱስ አማልጅኝ። ዘኝ መመቤቴ አንቺ ውዳሴሽ የነፍስ ስንቅ ስምሽ ከማር የጣፈጠ በላይ ሰብ በፍኝ ውሃ በመልጃሽ ከሞት ያመለጠ አንቺ መላእክት የሚጎበኙ የካህናት አለቆች ምስጋናቸው በመወሰን የማይወሰን እሳተ መለኮትን የቻልሽው አንቺ በገነት በተሰደደ ጊዜ ለአዳም ተስፋ የሆንሽው ዛሬም ለእኔ ተስፋ ሁኚኝ። ለነፍሴ ስለነፍሴ ተዋሹ እንጂ እኔም አልቻልኩም። የልቤ ንጽህና ጠፍቷል። ለጸሎት እንኳን ስቆም ልቤ ለሁለት ተከፍሏል። ራሉን ህልኝም መንፈሴ አልገዛም አለ። የጭንቅ አማላጅቷ አንድ ምን አለ እምቢ አለኝ፣ ጾም ጸሎት እምቢ አለኝ፣ ንስሐ ሥጋ መንፈሴ ኮብሎ እየዋኘ ካለ የልቤን መወላወል የነፍሴን ድካማ በፍቺ በአማላጅነትሽ ስር ነኝና ከልጅሽ አስታርቅኝ። አንቺ ለሰው አይን ባይገለጽም ሰውሬ የሠራው ታጥያት አምላክን አሳዝኖታል። የምኖርበት ሕይወት ይኸው፣ የምናገረው አይሰምር። የወረወርኩት አይመታም። ሥጋዬ ያልተቀደሰ ገበታዬ በረከት የለውም። እውቀት ምርምር አይዘልቀኝ፣ ህሊናዬ ፍሬ አይቋጥር፣ ዝርው ሆኖብኝ ቀርቶ የነፍስ የሥጋዬ ሚስጢር ይኸው። የማወራው ለሰው አይጥም፣ ፍቅር ከኔ ቤት ርቋል። መቆም መቀመጤ አያምርም፣ ሰው በስራዬ ይማረራል። የኀጢአት ምንዳዬ ይኸው፣ የኀጢአት ደሞዜ ይኸው። ስቃይ ውስጤም በልቶታል። ለአንድነት የተናገርኩት ዛሬም ጉባኤ ይበትናል።